በጣም እንዴት ናቸው ወደ ዩቲዩብ ቤተሰቦቻችን ደህና ናችሁ ወይ? እኛ በጣም ደህና ነን እግዚአብሔር ይመስገን። እንግዲህ ባለፈው ለሙሽሮች፣ ለሚዜዎች እንዲሁም ለተለያዩ ፕሮግራሞች ደሞ ሜካፓችሁን መሰራት ራሳችሁ መስራት የምትፈልጉ ሰዎች እነዚህ እቃዎች ሊያስፈልጋችሁ ይችላሉ ብዬ የሰራሁት ቪዲዮ ነበረ። አሁን ደግሞ ቀጣይ እንዴት በዚህ በነዚህ ፕሮዳክቶች ወይም በነዚህ ማቴሪያሎች እራሳችንን እንዴት አድርገን ስቴፕ ባይ ስቴፕ ሜካፕ እንሰራለን የሚለውን ነገር አሁን አሳያችኋለሁ ማለት ነው። ወደ ቪዲዮ እንሄዳለን። እንግዲህ የመጀመሪያ በኮኮናት እኔ ሞስቸራይዝ አድረገዋለሁ ፊቴ ብያችኋለሁ። በኮኮናት ነው ሞስቸራይዝ የማድረገው። ትንሽዬ ኮኮናት ብቻ ተቀብቼ ሞስቸራይዝ አድረገዋለሁ ማለት ነው። አሁን ታጥቤ ነው፣ በቃ አመድ ሆኗል ፊቴ ራሱ ነው እንደዚህ ሞስቸራይዘር አረጋዋለሁ ማለት ነው ፊቴን ከዛ ቀጥሎ ምንድነው የማደርገው ፕራይመር ይሄ ለሁሉም ስኪን ታይፕ የሚሆነውን የሽግላ ምን ፕራይመር አረጋለሁ ማለት ነው ፕሪፕ አደርጋለሁ ግን ሁሌም ቢሆን መጀመሪያ ፕራይመር እና ሞስቸራይዘር እንደዚህ ከማድረጋችሁ በፊት ቅንድባችሁን እና ሻዳችሁን ብትሰሩ ተመራጭ ነው እዛ ትንሽ አናፍሰዋለሁ ደረቅ እንድልልኝ። በጣም የሚያምሩ አሁን ወዴት ነው የሚሄደው? ወደ ቅንድብ ካበጠርኩ በኋላ ምንድን ነው የማደርገው? ክፍት ክፍት ቦታውን መሙላት እንዲያደረግን፣ ክፍት ክፍት ቦታውን እንሞላዋለን። ቸዋለሁኝ ኮንሲለር። ይሄ በኮንሲለር እዚህ ጋ የምታዩት ኮንሲለር አለ። በዚህኛው ኮንሲለር ምን አደርጓሉ? መስመራት ይዘዋለሁ ማለት ነው። ቅርጻት ይዘዋለሁ። የታችኛውን አሁን ቅርጽ ምንሰጠው ይሄኛውንም ቅርጽ አስቤ እመለሳለሁ። እንደምታዩት ከታች ኩሌን ባሰመርኩበት ኮንሲለር ወደ ታች እንደዚህ ያረኩኝ ሙሉ አይኔን ለሻዶ እያዘጋጀሁት ነው ማለት ነው እዚህ ጋ አሁን። ከዛ ምንድን ነው የማደርገው በዚህ ቡሩሽ ታብታብ አደርገዋለሁ ማለት ነው። ያ እንዲይዝልኝ እንደዚህ ታብታብ አደርገዋለሁ። ይሄንንም እንደዛው ተመሳሳይ ከዛ ቀጥሎ ፓውደር ነው ማረግበት ባናና ፓውደር አሳይቻችኋለሁ ባለፈው ለታ የላይኛውን የላኛውን ያላሰመርኩት ከራሴ ሼድ ጋር የሚሄደውን ፋውንዴሽን ላረግበት ስለሆነ ነው አዶይ በዚህ መልኩ እየሰራው ነው እኔ የሙሽራ ሻዶ ነው ለመስራት ያሰብኩት የሙሽራ ሜካፕ ለመስራት መጀመሪያ ሲምፕል ሉክ መስራት ይኖርባቸዋል። ክፍል ክፍል ያለው ፓርት በደንብ መጥፋት አለበት። ቅርጽ አወጣለሁ ማለት ነው። በኮንሲለር ቅርጽ አወጣለሁ። ከዛ እችኛን ሻይነር ልጠቀም። እንትኑ እየጋራ አድጓቸው ነው መሰለኝ። ቆይ ግን እስከሚስተካከልኩ ሻዶይም በዚህ መልኩ ሰርቻለሁ። አሁን ላይነር ነው የምሰራው። እሺ እንግዲህ በምታዩት መልኩ አይላሸን አድርጌያለሁ። ሻዶይንም እንደዚህ ሰርችዋለሁ ማለት ነው። አሁን ደግሞ ትንሽ ቆዳይን ፕሪፕ እናደርግና ወደ ፋውንዴሽን እንሄዳለን ማለት ነው። ትንሽ ፕራይመር ነው የማደርግበት ቅድም በደንብ ስላደረኩበት አሁን ብዙ አያስፈልገውም። ስለዚህ አሁን ፋውንዴሽንን ሼድ አደርጋለሁ ማለት ነው። ሁለት ሶስት አይነት ፋውንዴሽን ነው የምጠቀመው፣ ከሶስቱም አድርጌ ሼድ አደርጋለሁ። እኔን የሚመስለውን ማለት ነው ጋ ይሄዳል ብዬ ያሰብኩትን ሶስቱንም ፋውንዴሽን አንድ ላይ ቀላቅዬ ትንሽ ነጣ እንዴ። አይ እስኪ ትንሽ ነጣ። ምስል ትንሽ ነጥቷል። አያችሁት? የአሁኑ አሪፍ ነው። ይሄንን በደንብ አድርጌ አዋህደዋለሁ ከቆዳዬ ጋር ፋውንዴሽኑን በዚህ መልኩ ካዋሃድኩት በኋላ ከዛ ኮንሲለር ነው ከላይ ያደረግኩበት ኮንሲለሩንም አሁን እንደዚህ እንትን እና እናጠፋዋለን ማለት ነው አጥፍቼ መለሳለሁ ኮንሲለሩን አጥፍቼዋለሁ ብሌንድ አድርጌዋለሁ አሁን ኮንቱር ነው የማደርገው ኮንቱር ማለት ፊታችንን አንድ አይነት የሚያደርግልን ቅርጽ የሚሰጥልን ማለት ነው እሱ የሚደረገው የት ጋ ነው? እዚች አፍንጫችን ጋር፣ ፓውደር፣ ኮንሲለር አደረግንበት ቦታ ላይም ሌሎቹ ላይም ማዳረስ ፓውደር ብለሽ ነው የማደርገው ማለት ነው። ብለሽ ማለት እዚህ ጋር ማረግ ይቻላል። ደሞ እዚህ ጋር እዚህ ጋር ያዝ እንዲያደርግላችሁ ሴቲንግ ስፕሬ ብታደርጉበት ይመረጣል። አሪፍ ነው። የሆነ ደስ የሚል ግሬ ስንት ነገር አለው። ሰላም እንግዲህ በድጋሚ ተመልሻለሁ። ፋይናል ሪዛልቱ ይሄንን ይመስል ነበረ። እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። እንዴት አያችሁት? ልኩኝ። እና እንደዚህ ቆንጆ አድርጋችሁ ራሳችሁን ሜካፕ መስራት ትችላላችሁ። ምንም አዲስ ነገር የለውም። ምንም እንትን የሚል ነገር የለውም ማለት ነው። ባይ። ደህና ሁኑልኝ። ወዳችኋለሁ። ቻው።